መጨረሻም ካሌብ ቲናን ጎትቶ ከዛ ቤት ውጭልኝ፣ ከዚህ በኋላ አልፈልግም እዚህ ቤት ውስጥ አንቺን ማየት አልፈልግም፣ እባክሽን፣ ሰላም አጥቻለሁ፣ ውጭልኝ አላት። እሷም ደግሞ አልወጣም፣ የትምም አልሄድም፣ ነገር ግን በአንድ ነገር ከተስማማን እወጣለሁ አለችው። እሱ ምንድን ነው ሲላት፣ ድርድር ነው። ስለዚህ ከተደራደርከኝ እወጣለሁ አለችው። ስንት ነው የምትፈልጊው ሲላት፣ አራት መቶ ሺ ብር እፈልጋለሁ። አራት መቶ ሺ ብሩን ካስገባልኝ አለችው። እሱም እሺ ብሎ አራመቶ ሺ ብሩን ትራንስፈር ማድረጋላት። እሱ ብቻ በቂ አይደለም። እኔ እኮ የሰማርያ ሚስጥ ነኝ። ዝም ብዬ መውጣ ከብተመሰልኩ እንዴ? ስለዚህ ብዙ ነገር እናወራርዳን። ደግሞ ምንፈለግሽ? አራመቶ ሺ ብሩ ከገባ በኋላ እራት ልጋብዝህ እፈልጋለሁ የመጨረሻችን ስለሆነ አለችው። እሱም ደግሞ አያልፈለግም ሲላት ምን ችግር አለው። ግዴታ ነው። ግዴታ ሳይሆን ድርድር ነው አለችው። እሺ ብሎ ተስማማ። ግን እሷ ደግሳለት ነበር ድግስ። እንግዲህ እሱም ደግሞ እያመነታ ብቻ ተስማማ። ትሁትም ደግሞ ካሌብ ተው እንደዚህ አትሻት በል፣ እሷ ቤት ውስጥ ጥሩ ሰው መስላለች። ስለዚህ የሆነ ያሰበችው ነገር አለ። ዳኒ ራሱ በጣም ፈርቷታል። ስለዚህ እባክን ተጠንቅቃትችን ሴት አለችው። ምንም አታመጣም። ተውት እየባክሽ ታያት። ተው እባክን እኔ ግን ከዚህ በኋላ መሮኛል። የራስ ጉዳይ ነው። እኔ ከዚህ ቤት ብቻ ውልቅ ብላችሁ ፣ አንተም እሷም ከዚህ ቤት የማትወጣ ከሆነ እሷ፣ አንተንም ጭምር ነው ከዚህ ቤት ውስጥ የማስወጣችሁ፣ አሉ አባባ። አባዬ፣ እኔ ከዚህ በፊት እኮ ብዙ ነገር አድርጋኛለች። እሱን የምረሳ እኮ አልመስለም እንዴ። እኔ ብዙ ነገር ሆኛለሁ በሷ። ሽባ አድርጋኛለች፣ የማልናገር አድርጋኛለች በሷ ቤት። ስለዚህ ከዚህ በኋላ እሷን ትዕግስት በትዕግስት የምጠብቅበት ምንም አይነት ምክንያት የለኝም፣ አሉ አባባ። አባዬ እባክህን፣ አውቃለሁ ብዙ ነገር ችለህ ኖረሃል፣ አሁንም ደግሞ ትንሽ ታገዙኝ። አልፈልግም፣ አይናችሁን ማየት አልፈልግም፣ ሁለታችሁም ከቤቴ ውስጥ እንድትወጡ ፈልጋለሁ፣ አሉ አባባ። ከዛም ዳኒ ማነው ካሌብ ግራ ተጋባ እና፣ አባዬማ ተቀይሞኛል እና ይቅርታ አታደርግልኝም እንዴ አባዬ ቢለው፣ ይቅርታው አድርጌ ይልሃለሁ ግን ደግሞ እዚህ ቤት ውስጥ ላያት አልፈልግም፣ አልኩ በቃ አስጠልታኛለች። ስለዚህ ከዚህ ቤት ውስጥ እሷ እንድትወጣልን ነው የምፈልገው አሉ አባባ። እሺ በቃ እንዳልክ አደርጋለሁ አባዬ፣ አንተ ብቻ ተረጋጋ። ምንድን ነው የምረጋጋው? ምን እዤ ነው የምረጋጋው? እስኪ ንገረኝ። ልታሳበደኝ ከሆነው በቃ እሷን ማየት አልፈልግም እዚህ ቤት ውስጥ በጣም አስጠልታኛለች፣ አሉ ማለት ነው አባባ። ከዛ በኋላ እሺ ተባብለው ተለያዩ። እንግዲህ ቲና ያሰበችው ነገር ነበረ። አራት መቶ ሺ ብሩ እጇ ላይ እንደገባ ለዳኒም አልነገረችውም። እሱም ደግሞ የሷ ጸባይ እንደዚህ እየተቀያየረበት እጅ ሰውማ የሆነ ነገር ሆናለች። ትሁት ቲናን ተጠንቀቂያት፣ እባክሽን። ቲና አሁን ጥሩ ላይ አይደለችም። የሆነ ያሰበችው ነገር እንዳለ ይሰማኛል። ስለዚህ ጥንቃቄ አድርጊ። ትፈራታለህ እንዴ? ፍራቻ ሳይሆን እንድትጠነቀቅ እየነገርኩች ነው። እሷ ተቀይራ ሌላ ሰው ሆናለች። እባክሽን ቲና፣ ትሁት ለምን ነገረኝ ብለሽ እንዳትቆጪ በኋላ። ግን ብትጠነቀቂ ነው የሚሻልሽ አላት። እሷም ደግሞ እሺ አስብበታለሁ። አስብበታለሁ ሳይሆን ተዘጋጅተች ጠብቂያት። ምክንያቱም የሆነ ያሰበችው ነገር አለ፣ ውስጤ እንደዛ ነው የሚለኝ። ለእኔም ምንም እየነገረችኝ ስላልሆነ የሆነ የደበቀችው ነገር አለ፣ ግን እንዴትም ብዬ እደርስበታለሁ እሱን እያለ በጣም ጭንቀት ውስጥ ነው ያለው ዳኒ ማለት ነው። ቲናም ማነች፣ ትሁትም ዳኒ እባክህን ዛሬም ነገም ደጋግሜ የምነግር ነገር ቢኖር ኤደንን ጠበቅ አድርገህ ያዛት። እሷ መቼ ስልክ አነሳችልኝና፣ እስኪ አንቺ ስልክ አስደወኝና ያለችበትን እንኳን ደህንነት ዋለዋ እባክሽን ቢላትም እሷም ደግሞ አረ እባክህ እኔ አላስደውልህም ምኑ ናሃል እኔ ምን ብዬ ነው ማስደውልህ? ቆይ ስለዚህ ራሷ ትደውልልህ ይሻላል። እሷ ማ ትደውልልኝም እኮ እንዴት አደርጋ ትደውልልኛለች? እባክሽን ትሁት አንቺ እንኳን ተረጅኝ ቢላትም ምንም በቃ ልትረዳው አልቻለችም። እና አስደውኝ እኔ በእኔ ስልክ ደውዬ አንተን ድምፅህን ስትሰማ ምን እንደሚሰማት ታውቃለህ? ስለዚህ እኔ አልደውልላትም። የራስ ጉዳይ ነው፣ እንደፈለግከ አድርግ አለችው። ከዛ በኋላ ደህና ማን ነው ካሌብ ቁጭ ብሎ ነበረ ሶፋ ላይ። አንቺ አሁንም እዚህ ቤት ውስጥ ነሽ እንዴ? ከዚህ ቤት ውስጥ ውጭ አላልኩሽም እንዴ? እባክሽ ከዚህ ቤት ውስጥ ንቀል ብለሽ ውጭልኝ። እኔ አንቺን ማየት አልፈልግም። እንግዲህ ቁርጥህን ወቀው። የትም አልሄድም ይሄን ቤት ጥዬ። ስለዚህ ይሄን ቤት ጥዬ የምሄደው የምፈልገውን ነገር ስታደርግልኝ ብቻ ነው። እሱም ሆነና ደግሞ እንደዚሁ እንደዚህ አልወጣም ከዚህ ቤት። አስብበት አለችው ከዛ በኋላ ለማንኛውም እሺ አስብበታለሁ ብሎ ጥሏት ወጣ። ተመልሰው ሲመጣም ቁጭ ብላለች ጭራሽ ሶፋ ላይ እየተቀባባች ነበረ። አራንች ሴት እፍረት ይኖርሽ እንደው በግድ ሰው ልትጠብቀሽ መቀመጡ ምንድን ነው እሱ ሲላትም፣ ምንም ልሰማው አልቻለችም። ሰላም ውድና የተከበራችሁ ቻናሬ የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ካሌብ ዛሬ ቲናን ጎትቶ ከቤት ውስጥ ውጭልኝ ከዚህ በኋላ እኔ እዚህ ቤት ውስጥ አንቺን ማየት አልፈልግም፣ አስጠልተሽኛል። ስለዚህ ከቤቴ ውስጥ ውልቅ ብለሽልኝ እንድትወጪ ነው የምፈልገው አላት። ከዛም ቲና እንዲህ አልሄድም አልኩ እኮ ከዚህ ቤት የትም አልወጣም፣ የፈለግከውን ነገር ብታመጣ ይሻልሃል፣ አልወጣም ማለችው። በግዴታ አላይ ላይ እንደምትቀመጪ አይሻለሁ፣ የምፈልጊውን ነገር ልስጥሽና ከዚህ ቤት ውልቅ ብለሽ ውጪልኝ አላት። እሷም ደግሞ በአንድ ነገር እንደራደር አለችው። እሱ ምንድን ነው ሲላት የምንደራደረው አራት መቶ ሺህ ብር እንድትሰጠኝ ነው አለችው። እሱም ሀያረባክሽ አላት። አዎ የምሬ ነው። እኔ እኮ የብዙ የምካፈለውን ክፍያ ንብረቶች ነበሩ ግን እምቢ ብለኸኛል። ስለዚህ አሁን ደግሞ አራት መቶ ሺህ ብር እንድትሰጠኝ እፈልጋለሁ አለችው። ከዛም እሺ ብሎ ትራንስፈር ማረገላት ያንን የተሰጣትን ገንዘብ ግን ዳኒ ደበቀችው። ለዳኒ አላሳየችውም ማለት ነው። ከዛ ዳኒም ይሄ ገንዘብ ተቀበይ ገንዘብ ተቀበይ፣ ሲላት እራስ ወዳድ መሆኑ ገባት። አሁን ቲና ነቅታለች ማለት ነው። ለዳኒ ላይ ራሱ ተቀይራበታለች። እና ከዚም ካሌብ እሺ ይኸው ትራንስፈር አርጌልሽ አለው። ከዚህ በኋላ ምንም የሚቀረሽ ነገር የለም፣ ከዚህ ቤት ውስጥ ውጭ ያላት። አይ እንደዚህማ አይባልም ነውር ነው። አንድ የሚቀረኝ ነገር አለ። እኔ እናንተ ብዙ ነገር አብረን ስላሳለፍን አሁን ደግሞ የመጨረሻ ቀን ስለሆነ ስለዚህ ከዚህ ቤት ዝም ብዬ አልወጣም አለችው። እና ምን ፈለግሽ? እራት ጋብዛሃለሁ። አይ አመሰግናለሁ ለግብዣሽ። ስለዚህ ከዚህ ቤት ውጪልኝ። አልወጣም እሺ ካላልከኝ አልወጣምም አልፈታህምም አለችው። ሴትዮ ብሩን አስገብቼ እልሻለሁ እኮ ታዲያም እንደምትፈልጊው። ብሩን ብታስገባልኝም ግን እኔ እምልህን እሺ ካላልክ አልወጣም አለችው። እሺ በቃ ይሆነልሻል። አዎ እንደዛ ነው ይባላል አለች። እሷ ያቀደችለት እቅድ ነበረ። ከዛም በኋላ ካሌብ እንግዲህ እሷ ወጣ ሄደች። ከዳኒ ጋራ ተገናኘች። መጠጥ እየጠጣች ነበረ። እንዴ አንስትዮ ምን ሆነች ነው እንደዚህ መጠጥ መጠጨው? ከመቼስ ወዲህ ነው መጠጥ መጠጨው? አንቺ መብቴ ነው። ከዚህ በኋላ ማንም ምን እንዲል እንደሚለኝ አልፈልግም። በራሴ መወሰን በራሴ መጨረስ ነው የምፈልገው። አንተም ብትሆን በማያገባ ነገር አትግባ። እንዴ አውቀሽኛል? እንዴ ዳኔ እኮ ነኝ። አውቃለሁ። እና ታዲያ ያላንተ አልኖርም ስትይኝ አልነበር እንዴ? አሁን ምን ተገኘ? ምክንያቱም አሁን ሳስበው የሰው ልጅ የሚያስፈልገው ገንዘብ እንደሆነ ተረድቻለሁ። ስለዚህ ገንዘብ ስለሆነ የሚያስፈልገን እኔ አሁን የሚያስፈልገኝ ገንዘብና ገንዘብ ብቻ ነው። ማንንም አልፈልግም። ጭራሽ እኔ ላይም እኮ ተቀይረሻል። ምንድን ነው የሆን የሆንሽው ነገር አለ እንዴ? ምንም አለንኩ። መጠጣት ከፈለክ ቁጭ ብለን ጠጣ አለ፣ በለዚያ ግን ሂድልኝ አለችው። እሱም በጣም ተገረመና እንደዚህ ስለሆነች በጣም ተናዶ ጥሏት ሄደ፣ የተቀዳለትን ድራፍት ጥሎ። እሷ ግን ዳኒንም ራሱ የሆነ ነገር ልታደርገው እያሰበች ነው ምክንያቱም በቀል ነው የያዘችው። አሁን ላይ እሷ እያሰበች ያለችው ዳኔ ራሱ ለጥቅም እንደሚፈልጋት እየገባት ነው አሁን ላይ። በጭራሽ እሷን ለፍቅር እንዳልቀርባት እየጠረጠረች መጣች። ስለዚህ እሱን ደግሞ አሁን ዳኔን እያታለለች እያታለለች እንደዚሁ አብራ ልትቆይ ነው የምትፈልገው። ምክንያቱም እሱ ሰሞኑን እያሳያት የነበረው ባህሪ እሷን እንደማይወዳትና ገንዘብ ብቻ ከእሷን እንደሚፈልግ ተረዳች። ስለዚህ አሁን እኔ እሰራልሃለሁ ዳኒ፣ መጀመሪያ ላምልጥ ችግር የለውም እያለች ነበረ። አሁን ካሌብ አራት መቶ ሺ ብሩን ትራንስፈር እንዳደረገላት እራሱ አልሰጥ አልነገረችውም። ምን አለሽ፣ ብሩን ሁሉ ገንዘብ ጠይቄዋለሁ፣ ግን የሚሰጠኝ ይመስልሃል እንዴ? አይሰጠኝም። ጠይቂዋ፣ በቃ ነፍጅ ዋላት። እባክህን ብጠይቀውም ባልጠይቀውም ከዚህ የዘለለ ገንዘብ አይሰጠኝም። ስለዚህ ዝምታ ብመርጥ ነው የሚሻለኝ ያለችው። አያ አንቺማ ጤነኛ አይደለሽም። የሆነ ያቀድሽው ነገርማ እንዳለ ይሰማኛል።